ስልኪን ቀምቶ ነበረ አስገድዶ ስን በር ዘግቶብኝ ነበረ። ቤታስገብቻሻእንዴርኮና ታዲያ ቤት ታስሬ እንትንላለ እንዲያሉምንድታስሬ ሀይሚሻ፣ እንኳንም በሰላምት እግዚአብሔር ከፋሲል እጅ እንኳንም አወጣሽ። በጣም የሚገርም ነው። ከአቅም በላይ ከሆነባችሁ ወደ ህግ ደረጃ መድረስ ነው እንደዚህ እያስቸገረች ከሆነ ማለት ነው። እና ሰላም ሰላም፣ ቤተሰብ እንዴ ናችሁ፣ ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር መስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር መስገን። ያው ትናንት ጨረቆቹ ብራና ሀይሚ ጠፍተው ነበረ፣ ያው እሱም ዛሬ መጥተዋል። የጠፉበት ምክንያት ደግሞ ሀይሚ ታግታ ነበረ፣ እሱም በፋሲል ማለት ነው እና ያው ሀይሚሻዬ ለዛውም ቶሎ ለቀቀሽ እግዚአብሔር ይስጠው ማለት ነው። ለምን እንደሆነ ተቃላጩ በጣም እንደ አካውኑ ፋሲል እንደ ድርጊቱ ምናምን ቢሆን ኖሮ በጣም ከባድ ነገር ውስጥ ነበር የሚገቡት፣ ብዙ ነገር ውስጥ ነበር የሚሄዱት ማለት ነው። ለምን እንደሆኑ ተቃላጩ አንድ ልጅ ወንድ ልጅ ማንም ሰው እየጣሉበትን ሲያነሱበት አይወድም ማለት ነው። ለዛ ፋሲላውን እልህን የገባው ፍቅር ሳይሆን እልህን ያዘው ማለት ነው። ለምን ሃይሚ እንዴት ቀለበቱን ተቀብላኝ ትወረውርብኝ አለች፣ እንዴት አስናቀችኝ፣ በክብሬ ነው የመጣችብኝ አለ። በዛም እልህ አለበት ማለት ነው። እና በተቻላችሁ አቅም አሁን ራሱ መጠንቀቅ አለብሽ ሃይሚሻ ማለት ነው። ለምን አሁን በምን ያህል ማሳት መጥቶ አንቺን ሊያጠቃ እንደሆነ አይታወቅም። አንቺን ወጥቶ ከቡርኬ ጋር ለማለያየት ስለሆነ አላማው በቃ የፈለገውን ነገር ያደርጋል ማለት ነው። ረዲ ስለሚወድሽ ስለሚያፈቅረሽ ማለት ነው። የሚወድ ሰውና ያፈቀረ ሰው ደግሞ ታውቃላችሁ የሚያደርገውን ሰው የሚያደርገውን ነገር አያውቅም። ለምን ግዴታ ከዛች ልጅ ጋር መኖር ስለሚፈልግ፣ በቃ ለሱ ምንም ነገር ምንም ነገር ምንም አይመስለውም ማለት ነው። በቃና ለዛ ነው ሲቀጥል ደግሞ ባለፈው ራሱ ብሩኬ እንጂ አልሰማ ብለሽ ሆኖ እንጂ መጨረሻ ላይ ተጨቃጭቃችሁት፣ ሀይሚሻ ኔ አብረን እንሄድ እንዴት ነው ጥይሽ የሚሄደው? ኔ ከኔ ጋር ቤት ላስገባሽ፣ አይሙሪ ሰላም አያገኝም ቤት ላስገባሽ ብሎች ነበረ ካስታወስሽ ማለት ነው። ይሄ በእርግጥ ሰው ነሽ ብዙ ነገሮች ያስፈልጉሽ ይችላል። ቤት ተቀምጣ ሱቅ ነው ሱቅ ስትሄጂ ነው ያገተሽ ማለት ነው። ለምን በጣም ሴት ስሉ ብዙ ነገር ያስፈልጋል። ውሃ እንኳን የሚገዛል ሰው መቼ ስጻ ልጅ አት ልኪም ራስሽ ሄደሽን የምትገዡ ና በዛን ያህል ነው። እሱ ያኛውን ነገር ጠብቁ ነው ሊያግትሽ የቻሉ ማለት ነው። ሲቀጥል ደግሞ ብሩኬ ያለሽን ነገር ነበረ መስማት የነበረብሽ ማለት ነው አንቺ ኦር ብሩኬንም አላስቸግርም ብለሽ ተደባብራችሁም ስለሆነ በቃ ለትንሹ ለትልቁ ማስቸገር የለብኝም ብለሽ ነበረ እና ማድረግ የነበረብሽ ብሩኬ እንደውሉልሽ፣ ብሩኬ እንዲያመጣልሽ፣ ወይ ብሩኬ ሰው እንዲለክልሽ ነበረ ማድረግ የነበረብሽ ማለት ነው። መቼስ ፋሲል ከብሩኬ ጋር ግብግብ አይፈጥርም። ይህ የታወቀ ነገር ነው ማለት ነው። ለምን አይነካውም? ብሩኬ እስካሁን ሲያወራሽም ምንም ሲልሽ ከብሩኬ ጋር ነበረ። አሁን በቄዛ ሳ ሊያገትሽ ብሩኬ ስላሌለ ነው፣ ብቻሽን አይቶሽ ማለት ነው እና በእንደዚህ አይነት ሁኔታ ከሆነ ለነገ ህይወትሽስ እንዴት የምትሆኝው ነገ ም እኮ ሊያሰጋሽ ነው እንዴት ነው ቤትሽ የምትገቢው እንዴት ነው ትምህርት ቤት የምትሄጂው ይሄ ልጅ ግዴታ በህግ መሄድ አለበት ማለት ነው ካልሆነ ወደ ህግ መሄድ አለበት ሲጀመር ደግሞ ፋሲል ደግሞ ፍታ በቃ ልጅቷ አልፈልግም ብለሃለቻል በቃ እኔ የራሴ የምወደው ሰው አለ ግዴታ የምወደው ሰው ነማፈጥሮ ሰው አለ ከአንተ ጋር በሆንም ልቤም አሳቢም ብሩኬ ጋ ነው ከአንተ ጋር ደስተኛ ሁኜ መሆን አልፈልግም ለዛ ከአንተ ጋር አልፈልግም፣ ከህይወት ይወጣ ብላ ቀለበትን ወረወረችልህ ውሃ ውስጥ ከተተችው። ይህን ሁሉ እንደዚህ እያለችህ አንተ ምንድን ነው? እንዴት ነው አንተ ደስ የሚልክ? በግድ በድሮ እናት አባቶቻችን ጠለፋ ዘመን አንተም ሰው ጠልፈ ቤተ ሂዛ የምትሄደው ማለት ነው? ይህ እኮ በህግ ራሱ ያስቀጣል ማለት ነው። እሷ ሆና ነው እንጂ እንደዚህ ማድረጋቁቷት አይደለም። ሲቀጥል ደግሞ አለፍላጎቷን ምንም ነገር ማድረግ አልችልም። ከባህ አደለ በቃ እቺ ልጅ የምትወድ የምታፈቅሮው ሰው አላት፣ በቃ ብዙ ነገር የከፈለችበት ዋጋ የከፈለችበት አላት ማለት ነው። ለዛ ነው። ሲቀጥል ደግሞ ሀይሚሻ። ከብሩኬ ብሩኬ በጣም ሆነ። በጣም እየተረዳሽ ነው እያዳመጠሽ ነው ትርኢት እያረገሽ ነው ማለት ነው። ለምንድን ቶሎ ብለሽ መለያየቱን ነገር የምታስቢው? ለምንድን ቶሎ ብለሽ ዩቲዩብ ላይ አልመጣም ከአሁን ሄደ ዩቲዩብ አልሰራም ብሩኬ ከተለየች ብሩኬ ከኒወት ከወጣ ምናምን የምት ለምንድን ነው ስለ መለየት የምታስቢው? ለምንድን ነው ስለ መለየት ነገር የምታወሪው ማለት ነው። እዚህ ጋር አንደኛ ብሩክ ከምንም በላይ ተደርቶሽ አራቀሽም ከጠገብሽ አብረሽን ያለው ብዙ ነገር እያዳመጠች ነው ያለውን ነገር እየሰማች ነው። ከመጀመሪያው ጀምሮ ከመጀመሪያው ጊዜ ራሱ ዛሬ ያለው ነገር የተሻለ ነው እየሄደ ያለው ማለት። የመጀመሪያ ጊዜ ሲያናግር ጥሎ ሄዶ ነበር። ዛሬ ደግሞ በጣም ነው ያዳመጠች። ስለአንቺ ሲጨነቅ ነበረን ምንም አላደረገሽም ወይ ምናምን ብሎ ማለት ነው። እና ለዛ ነው ሲቀጥል ደግሞ ቶሎ ብለሽ የሆነ መለያየታችሁን እንትን አትፍጠሪ። ለምንድነው ጣልቃ የምታስገቢ በፍቅራችሁ? ስ ደግሞ ያለ ነው። በቃ ይሄ ያጋጥማል ማለት ነው። አንቺ እኮ ለሱ ክብር ለፋሲል ሰው ስለምታከብሪ ነው ያን ነገር ያደረግሽው አይደለ? ለምን በጓደኞቹ ሼም እንዳላስይዘው በጓደኞቹ እፍረት እንዳይኖር አንገቱን እንዳይደፋ ብለሽ ነው ቀለበቱን የሰጠሽው ማለት ነው። ቀለበቱ ከተሰጠሽ በኋላ ደግሞ አንድ ቀን ምጅሽ አድርገሽ አታውቂም። ያው ብሩክ ምስክር ነው በቃ ኢቨን እንኳን ከዛ በፊት ሆነ እንኳን ቢባል ከሀይሚና ፋሲል ከብዙ ከብሩክ በፊት ግንኙነት ካለ ከተባለ ስለዛ እኛ አይመለከተን ከብሩክ። አሁን ግን እኛ አንድም ዓይነት ቀለበት ይቻለ ላይ አይተንም ማናቅም አድርጋ ማናቅም ማለት ነው። ለዛ ብሩኬ ከምንም በላይ ደሞ ዋናው ንጹሕ ያለ ብሩኬ አንቺ ስለዛ የሚያጨናንቅሽም እንትን የሚልሽም ይሄን ያህል ቦታ ሰተሽ እንትን የሚያስብልሽ ነገርም የለም አንደኛ ሲቀጥል ማለት ነው። ሁለተኛ ደሞ በቃ ብሩኬ የሚልሽ ነገር መስማት አለብሽ፣ ብሩኬ የሚልሽ ነገር ማዳመጥ አለብሽ። በቃ ይቅርታ ማለት ካለብሽ ይቅርታ ማለት አለብሽ። ለምን ነገሮችን አሁን ማሸነፍ የሚችሉት በይቅርታ ነው። ከባድ አይደለ፣ በህል አይደለም፣ በይቅርታ አሸነፈሽው። ይህን ሰው ከህይወትሽ እንዲወጣ ነው ማድረግ ያለብሽ፣ ከህይወትሽ እንዲፋታሽ ነው እንጂ ማድረግ ያለብሽ። አንቺን በህል አልፈልግህም፣ ከአንተ ጋር መሆን አልችልም ምናምን ብትው ይሄ ሰው እልህ እየገባ ነው የሚሄደው። ለምን አምባገነነትሽ እልህ ይዞት ወደ አንቺ ማድረግ ነው የሚፈልገው ማለት ነው። ለዛ ነው ምንም ነገር ደግሞ በጸባይና በእርጋታ በትዕግስት ነው የሚሆነው ማለት ነው። እና ስትሄጂ አሁንም ራስሽን እየጠበቅሽ እቤት ስትወጪ ራስሽን እየጠበቅሽ ለዚህ ነው ብቻ። አሁን ብሉክ ባለፈው አትውጪ እኔ እኔ ልሸኝሽ እኔ ላስገባሽ ቤት ሲልሽ በቃ ሄድ ምናምን ብለሽ አመናጭቅሹ አንቺ ስለተናድርሽ ነው ያን ነገር ያደረግሽው ማለት ነው። ለምን ያው እንትን ከማለት የተነሳ ነው ያው ይገባናል፣ ሴቶች ባህሪያችን ነው እና ያን ከማድረግ የተነሳ ነው። ነገር ግን አንዳንድ ጊዜ ደግሞ ብሩኬ የሚልሽን ነገር ስትሰሚ ጥሩ ነው፣ ግን ዋናው ነገር ደግሞ አንቺ አግቶች ስልክሽንም ቀምቶች በሰላም ራሱ መፍታቱ ትልቅ ነገር ነው ማለት ነው። ከቡርኬ ጋርም ሳይጣለ ማለት ነው። እና ፋሲል ደግሞ አንተ ከሰ ህይወት ውጣ፣ በቃ ገባ አለ ይሄኛውን ህይወት በጥብጥህ ራሱ ሌላ አዲስ ህይወት ራሱ ብጀምር ለአንተ ጥሩ አይመጣም። ለምን እችን ወስደን ለአንተ ደስ የሚል ነገርም አይገጥምህም ማለት ነው ሲቀጥል ማለት ነው። ሲቀጥል ደግሞ ደስ አይልም። ሰላም ራሱ አታገኛትም። የማትወድህ የማታፈቅርህ፣ ልብህ አንተ ጋ የሌለች ሴት እሱ ጋር አንተ ጋ ሆና እሱ ጋር ልቧ ሷ ጋ ቢሆን በቃ በድኗ ነው አንተ ጋ ያለው አካሏ፣ አካሏ እዛ ሰው ጋ ያለው ለዛ ምንም ሴንስ የላትም ፣ ስሜት የላትም ላንተ ማለት ነው። እና ስሜቷም ልቧም ሁለ ነገሯም አካሏም ያለው ብሩኬጋ ነው። እና ፕሊስ ከነዚህ የመሰለ ፍቅር ባታደፈርሳቸው፣ ባታጣላቸው ደስ ይለናል። በቃ የበፊት የበፊት ነው። እችሊ ተሳስታ ተሳስታ ቀለበቱን ተቀብላለች። በቃ ለዛም ነገር ደግሞ አምናለች እውነታውን ማለት ነው። ምንድን ያለችው? አው ተሳሰች ነው ቀለበት የተቀበልኩት እሱንም ለጓደኞቹ ክብር ስል ነው ከሰው ፊት ጋር ሰው ስላለ ሼም እንዳይዘው እንዳይደብረው ብዬ ነበረ ለዛ ነው ብላ ያን ነገር ደግሞ ብሩኬም ተረድቷታል ኢብን ቀለበቱን እንኳን ሲሰጡ አብረው ነው ተቀበላት ያንተ ቀለበት እሷ ጋር ኖሮ ምንም አያደርግላትም ነበር ያለው ማለት ነው እና ያ ያ ነገር ለእንትን ብሎታል። ገብቶሀል አይደል? ብሩክ እንትን ብሎታል። እነሱ ደግሞ ብሩክ ና ሚ ደግሞ መቼም የሚለያዩ ሰዎች አይደሉም። ብሩክ ከምንም በላይ ለሴቶች ክብር ያለው የሚረዳ አይነት ሰው ነው፣ እና ዛሬ እንኳን በትዕግስት ነው። በቃ ምንም አላደረገሽም ሀይሚሻ፣ ወይኔ በቃ ምናምን። በእርግጥ የሆነ የሚደብር ስሜት አለው። ቀለበት ማድረጓ ምናምን ይደብራል። ግን ያው እንደ ድሮ ፍቅርም ባይሆንም ይደብራል። ግን ያው በጣም አዝኖለት አልተሬስ ያደረግላን ነበረ ሀይሚሻ የቅመሟ ያው ያጋጥማል። አንዳንድ ጊዜ ራስን መጠበቅ ጥሩ ነው። በቃ ይህን ነገር ፍቱትና ወደ ነበረው ፍቅራችሁ፣ ጭቅጭቃችሁ፣ ትኩስነታችሁ፣ አዝግነታችሁ ተመለሱልን። በቃ እንትና ተበሉ ትናንት። አሁን ቪዲዮ ያለቃካችሁ በጣም ነበረ። ስንጠበቃችሁ የነበረው በጣም ነበረ የምናፍቁንና። በቃ ከዚህ በላይ አሁን በይቅርታ ብትፈቱት ኦልሬዲ፣ ነገ ምናምን ይጨርሱታል ብዬ አስባለሁ። ለምን ግዴታ በይቅርታ ነው ቪዲዮ ማለቅ ያለበት ማለት ነውና ቤተሰብ ባይ ባይ።